ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። በቆይታችንም ሉላ ኢትዮጵያን ጨምሮ የተለያዩ ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሰብለ ጽጌ ነኝ። በሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞን አጎራባች ወረዳዎች ለዘመናት የነበረውን አብሮነት ለማስቀጠል ና በልማት ለማስተሳሰር የሚያስችል ስራ እየተሰራ እንደሚገኝ የሁለቱ ዞን አመራሮች ተናገሩ። በግጭት ምክንያት የተፈናቀሉ ዜጎችን በዘላቂነት ለመመለስ የተለያዩ ተግባራት እየተከናወኑ ይገኛልም ተብሏል። ለአለም ላይኩን ዝርዝሩን ይዟል። በአማራ ክልል ሰሜን ሸዋ ዞን ና ኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች በሚፈጠሩ ግጭቶች በርካታ ውድመቶች ተስተናግደዋል። በዚህ ቀጠና ለአመታት የዘለቀውን የግጭት አዙሪት ለመቋጨት ና ማህበረሰቡንም ወደ ቀደመ ያብሮነት እሴቱ ለመመለስ በዚህ ዓመት የተሰሩ ስራዎች ውጤት ማምጣታቸውን የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ አህመድ አሊ ና የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለይስ በለጠ ተናግረዋል። ህዝባችን ምንም አይነት ልዩነት የሌለውና የተጋባ ና የተጋመደ መሆኑን በተግባር የምናውቀው ስለሆነ ይህንን ህዝብ እስካሁን ለተፈጠረውም ችግር የመሪ ችግር እንደሆነ ነው የተረዳ ነው። ያው የሚታውቁትና በትልቁ ቀጠናው ላይ የአስተሳሰብ ችግር ያለባቸው የግል ፍላጎታቸውን መጫን በሚፈልጉ ሰዎች ይህን አካባቢ የብሔርተኝነት አክራሪነትን በመዝራት ማህበረሰቡ አብሮ የኖረውን ማህበረሰብ በመነጣጠል ማህበረሰቡ ለታሪክ አጋጣሚ አብሮት የቆየውን ትላልቅ እሴቶችን በየቦታው እንዲሸረሸልም በማድረግ ከፍተኛ ስራ ጥላቶች በዚህ ቀጠና ሰርተዋል። ይህንን የሚያጠፋው በታሪክ አጋጣሚ መሪ ነው ያጠፋውና መሪ ማረም አለበት ብለን ከመሪዎቻችን ጋር የተግባባ ነው። መድረኮችንም ስንበራ አንዳንዶች መድረኮች እውነት ለመናገር እያለቀስና የመራ ናቸው። ህዝብ ጋር ጥላቻ የለም። ህዝብ ጋር ቅራኔ የለም። ህዝቦቹ እርስ በራሳቸው የሚደጋገፉ ናቸው። በክፉ ቀንም ስለሆነም ከሰሜን ሸዋም ከኦሮሞ ብሔረሰብ አስተዳደር ዞንም ይህን በማስተካከል በኩል አብሮ ከህዝቡ ጋር ውሎ አድሮ በመስራት በኩል የጀመር ናቸው። በጣም መልካም የሚባሉ ስራዎች አሉ እነሱ ይቀጥላሉ። እየመጡ ያሉ ለውጦችም አሉ። ባለፉት ዓመታት በተከሰቱ ግጭቶች ከንብረቱ ውድመት ባለፈ ነዋሪዎች ከአካባቢያቸው ለመፈናቀል የተገደዱበት ነበር። አሁን ተፈናቃዮች ወደ አካባቢያቸው እንዲመለሱ እየተደረገ ነው ተብሏል። ማህበራዊ ግንኙነታቸውን ብቻ ሳይሆን ኢኮኖሚያዊ አንድነታቸውን ጭምር የተጠናከረበት ነው። ይህንም በዚህ ደረጃ ከጊዜ ወደ ጊዜ እያደገ የመጣ እዚህ ቀጠና ተቆራርጦ የነበረው ህዝባችን በገበያ እየተገናኘ ዛሬ አብሮ መኖር የጀመረበት እድል ነው ያለው እና ይህንም በዚህ አጠቃላይ ይህም ማህበረሰብ ሲከፋፍል የነበረ ኃይል በማውጣት ሰፊ ስራዎች መሰራት ተጀምረዋል። በእነዚህ ግጭቶች ምክንያት ያት ከተሞች ወደ መቃጠል ሰዎች ወደ መፈናቀል ደርሰው ነበር። እነዛ የተፈናቀሉትን የመመለስና ወደ መደበኛ ህይወታቸው እንዲኖሩ የማድረግ ያለው ጅምር በጣም ጥሩ ነው። ክትትል ግን ይጠይቃል። ግጭቱ እንዲደጋገምና መፍትሄ እንዳያገኝ አድርጎት የቆየው አመራሩ ተጠያቂነትን ባለማስፈኑ እንደሆነ ህዝቡ ችግሩን አሳይቶናል ያሉት አመራሮቹ በቀጣይ ተጠያቂነትን ማስፈን ላይ በሚገባ ይሰራል ብለዋል። በምንመራውና በምናስተባብረው አካባቢ የህግ የበላይነት ይከበራል። ያጠፋ ሀይል ይጠይቃል አጥፊን ወደ ህግ የማቅረብ ስራ እንሰራለን። ይህንን ደግሞ ለማድረግም ጭምር የጸጥታ መዋቅራችን ብቻ ሳይሆን የጸጥታ መዋቅራችን ትልቁ የሰላም ባለቤት የሆነው ማህበረሰባችን ሲሳተፍበት ነው። ወንጀለኞችን የመሸሸግ የፖለቲካ አመራሮች ከዚህ ስራቸው ታረሙልን እንጂ እኛ አንጣላም። ከዛ ሲገድል ለዛ ምላሽ የሚፈልግ ሳይሆን የገደለውን ወይም ደግሞ ወንጀል የሰራውን ተከታትሎ የመያዝ የመንግስት ሚና ስለሆነ ሚናቸውን ብትወጡ፣ ካልሆነ እኛ አልተጣላንም፣ ወደፊትም አንጣላም። ማህበራዊም ኢኮኖሚያዊም ስራዎቻችንን እንቀጥላለን የሚል አቋም ነው ያላቸው። ህዝቡ በግጭቱ ምክንያት ያልታረሱ ማሳዎች እንዲታረሱ ስራዎች ተጀምረዋልም ነው የተባለው። በመጪዎቹ የክረምት ወራት ሊከሰቱ የሚችሉ ተላላፊ በሽታዎችን ለመከላከል ህብረተሰቡ የግልና የአካባቢውን ንጽሕና እንዲጠብቅ እየሰራሁ ነው ሲል የደብረ ብርሃን ከተማ አስተዳደር ጤና መምሪያ ገለጸ። ለጤና ተቋማት አስፈላጊውን ግብአት በማሟላት ተላላፊ በሽታዎችን ለመከላከል የቅድመ ዝግጅት ተግባራት እየተከናወኑም ስለመሆኑ ተጠቁሟል። ስንታየ ኃይሉ ተጨማሪ አላት። ተላላፊ የሆነ በሽታ በተለያየ መንገድ ከሰወደ ሰው የሚዛመት ነው። የሚዛመትበት መንገድ በቀጥታ ወይንም በቀጥታ ባልሆኑ ንኪኪ ሊተላለፍ ይችላል። ተላላፊ የሆኑ በሽታዎችን ለመከላከል በርካታ ስራዎችን እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ጤና መምሪያ አስታውቋል። የመምሪያው ኃላፊ አቶ በቀለ ገብሬ ማህበረሰቡን የራሱንና የአካባቢውን ንጽህና ጠብቆ ተላላፊ የሆኑ በሽታዎች እንዳይከሰትበት ለማድረግ በኮሚቴ የተዋቀረ ስራ እየተሰራ መሆኑን ገልጸዋል። የማህበረሰባችንን ጤና ከማስጠበቅ አኳያ በመደበኛነት በቅድ ይዘን የምንሰራቸው ስራዎች እንደተጠበቁ ሆኖ፣ ነገር ግን ለየት ባለ መልኩ በተለያየ አካባቢ ላይ የሚከሰቱ የወረርሽኝ ጋር ተያያዥነት ያላቸው ተላላፊ የሆኑ በሽታዎችን ለመከላከል ለየት ባለ መልኩ አቅደን እየሰራን ያለንበት ሁኔታን ያለው በተለይ አሁን እነዚህ የክረምት ወቅት መምጣትን ተከትሎ ዝናብ ከመዝነቡ ጋር ተያይዞ ህብረተሰቡን የማንቃት አጠቃላይ የግልና የአካባቢውን ንጽህና እንዲጠብቅ የማድረግ ስራ በስፋት እየሰራን ያለንበት ሁኔታ ነው ያለ። በተለይ ክረምትን ተከትለው የሚመጡ ተላላፊ የሆኑ በሽታዎችን ለመከላከል ህዝብ በሚበዛባቸው ቦታዎች ሙያዊ ምክር መስጠት የመጀመሪያው ተግባር መሆኑን በደብረ ብርሃን ከተማ አስተዳደር አየር ጤና ጤና አጠባበቅ ጣቢያ ባለሙያ የሆኑት ሲስተር ሄዋን ለማ ነግረውናል። ያው ብዙ ጊዜ ከክረምት ጋር ተያይዞ የሚመጡ በሽታዎች ለምሳሌ ያክል ኮሌራ በትልቁ ብናነሳ ከክረምት ጋር ተያይዞ የሚመጣ በሽታ ነው። ያንን ብዙ ጊዜ እንደኛ የምናደርገው ወረርሽኝም ስለሆነ ቅድሚያ ቅድመ ጥንቃቄ የምናደርጋቸው ነገሮች አሉ። ላይክ ለምሳሌ ተጋላጭ ቦታዎችን እንለያለን። ተላላፊ በሽታዎችን በመታጠብ ቤትሽ ውስጥ ባሉት እንትኖች ማጥፋት ትችላለሽ። በመታጠብ ብዙኃኑን አሁን ለምሳሌ ጉንፋን ሲይዛቸው ማስከ ማድረግ ወይም ደግሞ ከሰዎች የተወሰነ እስከ ኢንኩቤሽን ፔሪዮድን እስከሚጨርስ ድረስ በመራቅ ሊሆን ይችላል። በነዛ ነገሮች መከላከል ትችላለሽ። ደብረ ብርሃን ከተማ በዙሪያ በርካታ የሆኑ ተፈናቃይ ወገኖች በመኖራቸው የአናኗር ሁኔታቸው ለተላላፊ በ በሽታዎች የተጋለጠ በመሆኑ የቅድመ መከላከል ስራ እንደሚሰራም አቶ በቀል አንስተው በተለያዩ ምክንያቶች ከተከሰተ ግን የሚወሰዱ እርምጃዎችንም አጋርተውናል ጤና ተቋም ዝግጅት ማድረግ ያስፈልጋል በአደረጃጀት ግብዓቶችን በማሟላት እንደዚህ አይነት ወረርሽኝ ቢከሰቱ እንዴት አድርገን ኮንትሮል የምናደርግበትን ቦታ ሳይት ጭምር በመለየት በዛ ልክም አስበን እየሰራን ያለንበት ሁኔታ ያለው ሌሎችም በርካታ ተላላፊ በሽታዎች ቲቪ ኤች አይ ቪ እና መሰል ጉዳዮችንም አብረን አስተሳስረን ለመስራት ጥረት እያደረግን ያለንበት ሁኔታ ነው ያለው። ማህበረሰቡ በማንኛውም ጊዜና ቦታ የራሱንና የአካባቢውን ንጽህና በመጠበቅ ተላላፊ ከሆኑ በሽታዎች ራሱን እንዲጠብቅም መልእክት ተላልፏል። በሪቨር ኦፍ ሆፕ ፕሮጀክት ታቅፈው የሚሰለጥኑ ህጻናት ስልጠናው የሀገራቸውን ተፈጥሯዊ ሀብት እንዲያውቁና እንዴት መጠበቅ እንዳለባቸው እውቀት እንዲጨብጡ እንዳስቻላቸው ገለጹ። ፕሮጀክቱ በእንግሊዝ መንግስት ድጋፍ እንደሚደረግለትም ተጠቁሟል። አበበ ብርሃኔ ተጨማሪ አለው። በእንግሊዝ መንግስት ድጋፍ የተቋቋመውና እንደ አውሮፓውያን አቆጣጠር በ2023 በአዲስ አበባ ስራውን የጀመረው ሪቨር ኦፍ ሆፕ ፕሮጀክት የተማሪዎችን ተሳትፎና የፈጠራ ችሎታን ማሳደግ ላይ ትኩረት አድርጎ የሚሰራ ፕሮጀክት ነው። ፕሮጀክቱ ከተለያዩ ትምህርት ቤቶች የተውጣጡ ህጻናት ተማሪዎችን ተቀብሎ የሚያሰለጥን ሲሆን ተማሪዎቹ ተሰጧቸውን እንዲያውቁ እምቅ ችሎታቸውን አውጥተው እንዲጠቀሙና ና የፈጠራ ችሎታቸውን እንዲያዳብሩ ልዩ ልዩ ስልጠናዎችን ይሰጣል። ፕሮጀክቱ ትምህርትን ከጥበብ ስራ ጋር በማቀናጀት በሙዚቃ፣ በግጥም፣ በድራማና በሌሎች የጥበብ ስራዎች በመታገዝ ተማሪዎቹ በቀላሉ እውቀትና ክህሎታቸውን እንዲያዳብሩ የበኩሉን አስተዋጽኦ እያደረገ ይገኛል። በፕሮጀክቱ ታቅፎ የሚሰለጥኑ ተማሪዎች እንደገለጹት ፕሮጀክቱ እውቀትና ክህሎታቸውን እንዲያዳብሩ ከማስቻሉን በላይ የፈጠራ አቅማቸውን ለማሳደግ እንደጠቀማቸው ተናግረዋል። አንደኛ ነገር ከብዙ ትምህርት ቤቶች ጋር በዚህ አጋጣሚ እንተዋወቃለን እና ደግሞ ማናቃቸውን ነገሮች የሁሉንም ተሰጥቶ ለማውጣት ይጠቅመናል። በዚህ ትምህርት እኔ በጣም ብዙ ነገር ነው ያገኘውበት። አሁን ለምሳሌ አሁን መድረክ ላይ ወጣ፣ አሁን ሳትል ለማመድ መድረክ ላይ ወጣ፣ ትላልቅ ሰዎች እያዩ ስታቀርብ የመፍራት ሁኔታ ሊኖር ይችላል። እሱን ተለማምጃ ያለሁ። አንደኛ ሪቨር ኦፍ ሆፕ ፕሮጀክት የሀገራቸውን ተፈጥሯዊ ሀብት እንዲያውቁና እንዴት መጠበቅና መንከባከብ እንዳለባቸው ግንዛቤ እንዲጨብጡ እንዳስቻላቸውም ተማሪዎቹ አክለው ገልጸዋል። ከዚህ ፕሮጀክት ያገኘነው የተለያዩ ጥቅሞች ነው። እንዴት አካባቢያችንን መጠበቅ እንዳለብን፣ እንዴት ወንዞች እንዳይበከሉ ማድረግ እንዳለብን እና የተለያዩ እጽዋትን ከአካባቢ ላይ መትከል እንዳለብኝ፣ እና ደግሞ የተለያዩ መዝሙሮችን አውቅ ያለው በሪሳይክል ዙሪያ ያሉ ባህላችን እንድናውቅ በጣም ይጠቅመናል። አሁን ለምሳሌ ስለወንዝ ስለወንዝ ስንሰራ አሁን ዘ አይጋት ፒስ ላይ ጣና ሐይቅን አካተናል። አዋሽን አካተናል። እነዚህ እነዚህ አሁን በሀገራችን ያሉ ወንዞች ናቸው። እነዚህን ወንዞች እንድናውቅ ተማሪዎች በፕሮጀክት አቅፎ በመማራቸው የሀገራቸውን ባህል እንዲያውቁ ባህላቸውን ለውጭ ዓለም እንዲያስተዋወቁ እና የቋንቋ ክህሎታቸውን እንዲያዳብሩ እድል እንደፈጠረላቸው ተናግረዋል። የተለያዩ ልምዶችን ከነሱ በመውሰድ ጠቃሚ የሆኑ ልምዶችን በመውሰድ ከኛ ባህል ጋር አንድ ላይ በማድረግ መጠቀም እንችላለን። እኔ የራሳችን አስተዋጽኦ ነው ብዬ የማስበው ወደ የነ የዩኬ ባህል ወይም ወደ አሁን የምንማረውን ባህሎች እነሱንም አንድ ላይ በማድረግ የኢትዮጵያንም ባህል ሳንረግ አንድ ላይ ካረግ ነው እራሳችንም አስተዋጽኦ እናደርግበታለን እና ደግሞ ጥሩ ይሆናል ብዬ አስቤ በተለያዩ ክበቦች እየተሳፍኩት የእንቅስቃሴ አሁን የተለያዩ እንቅስቃሴዎች ስለምዳለ ይህ የምናቀርብበት ክበብ የሙዚቃ ክበብ ነው ይህ ክበብ እንግሊዘኛ ሙዚቃዎችን ያካተተም አማርኛ ሙዚቃዎች ያካተተም አሁን እንግሊዘኛ ሙዚቃዎችን እኛ ስለማመን የእንግሊዘኛ ክህሎታችን በጣም እንዲዳብር ያደርገናል ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። ኢትዮጵያ የባህር በር ባለቤትና ተጠቃሚነትን ለማሳካት ለዓለም አቀፉ ማህበረሰብ ያስረዳችበት መንገድ ዲፕሎማሲያዊ ስኬትን ያስገኘ ነው ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ ኃይሉ በሻህ ተናገሩ። የተጀመረው አካሄድ ግቡን እስኪያሳካ አሁንም ኢትዮጵያ ያላሰለሰ ጥረቷን አጠናክራ መቀጠል ይገባታልም ብለዋል። በለጠ ታረቀኝ ተጨማሪ ያለው ስፋቱ ከአምሳ እስከ ስልሳ ኪሎ ሜትር የማይበልጠውና ውና ከመርሳ ፋጡማ ተነስቶ የትግራይንና አፋርን ምድር እየታከከ ቁልቁል እስከ ራስ ዱሜራስ የሚወርደውን ቀጭን መሬት ያየ ሁሉም የጣሊያን ቅኝ ገዢዎች ኢትዮጵያ ወደ ቀይ ባህር የሚያስወጣ መሬት እንዳይኖራት ሆን ብለው ያጠሩት የሴራ አጥር እንደነበር በውል ይገነዘባል። ኢትዮጵያ ትናንት ባልተገባ መንገድ ያጣችውን የባህር በር ለማግኘት የዓለም አቀፍ ሕግን ባከበረና ሰላማዊ በሆነ መንገድ እየተንቀሳቀሰች ትገኛለች። በተለያዩ ሀገራት ዲፕሎማት በመሆን በውጭና ሀገር ውስጥ ዩኒቨርሲቲዎች በመምህርነትና ተመራ አማሪነት ማሪነት ያገለገሉት ፕሮፌሰር ብሩክ ኃይሉ በሻ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ኢትዮጵያም የባህር በር ባለቤትነቷን ያጣችበትን ታሪካዊ ሁኔታ አስረድተዋል። እንደ ፕሮፌሰር ብሩክ ኃይሉ ገለጻ የአውሮፓውያን የቅኝ ግዛት ስርዓት በአፍሪካ እየተስፋፋ መምጣትና የአዳዲስ ግዛቶችን መመስረት ኢትዮጵያ የነበራትን የባህር በር እንድታጣ ምክንያት እንደነበር ይናገራሉ። ከ1899 እንደ አውሮፓ አቆጣጠር ጀምሮ ከታች ፈረንሳይ አሁን ጅቡቲ የምትባለውን አቋቋሙ። ቀደም ሲል ደግሞ በርበራን ማዕከል ያደረገ የእንግሊዝ ሶማሊላንድም ተቋቋመ። ሞጋዲሾ ሶማሊላንድም ከታይ ተቋቋመ። እንዲህ እንዲህ ያለ እንግዲህ የተፈጠረ ሁኔታ አለ። የዚህ ፕሮሰስ እንግዲህ አንዱ ስፒን ኦፍ ኢፌክት ኤርትራ የምትባል ኮሎኒ ስትቋቋም ኢትዮጵያ የውሃ በርዋን አጣች ማለት ነው። ነገር ግን ከ1991 እንደ አውሮፓ አቆጣጠር 83 ማለት ነው እስከ 689 ድረስ ምጽዋና አሰብን እንጠቀም ነበረ። ነገር ግን በተለያዩ ምክንያቶች አስመራ እና አዲስ አበባ ያሉት መቀፋፋት፣ ሁለቱ እርስ በርስ መናቆሩ ወደ ባድመ ሁኔታ ጉዳዩን መርቶት ወይ አቅጣጫው ተለውጦ መጨረሻ ላይ ምንድን የሆነ ወደ ውግ ያገባ ማለት ነው። ከዛን ጊዜ ጀምሮ እስከዚህ ደቂቃ ድረስ ውሃ በር የለንም ማለት ነው። ኢትዮጵያም የባህር በር አልባ መሆኗ እያስከተለ ያለውን ከፍተኛ የኢኮኖሚያዊና ፖለቲካዊ ቀውስ የሚናገሩት ፕሮፌሰር ብሩክ ሀይሉም ያጣችውን ሀብቷን ለማግኘት በሰላማዊና ግልጽ በሆነ መንገድ እየተንቀሳቀሰችና አካሄዷንም ለዓለም አቀፉ ማህበረሰብ በማስረዳት ረገድ ብዙ ርቀት መጓዟን ነው የሚናገሩት። ስለዚህ አሁን ኢትዮጵያ ምንድን ነው ማድረግ እየጣረች ያለችው? ውሃ በር ለማግኘት ጥረቷን በግልጽ ስትራቴጂ ተነድፎ መንቀሳቀስ ጀምራለች። የውሃ በርን ጉዳይ በተመለከተ ለዓለም ህብረተሰብ ብቻ ሳይሆን ለጎረቤት ሀገራት፣ ለአፍሪካ ወንድምና እህቶቻችን ሳይቀር ጥሩ ርቀት ሄዳለች። በተለይም ባለፉት ሁለት ዓመታት ወዲህ ድብቅ በሆነ ሁኔታ ሳይሆን ግልጽ በሆነ ሁኔታ የውሃ በር እንደሚያስፈልጋት አስቀምጣለች። ይህን ስታደረግ አንድ በሰላማዊ መንገድ እንደሆነ ሁለት በደባ መልክ ሳይሆን በግልጽ ይህን አቺቭ ለማድረግ ሰላማዊ መንገድን መርጠን ተንቀሳቀስን ያለ ነው። ኢትዮጵያም የባህር በር ለማግኘት እየተከተለች ያለው መንገድ ሰላማዊና ግልጽ መሆኑ ዲፕሎማሲያዊ ተቀባይነት ማግኘት መቻሉን የሚናገሩት ፕሮፌሰሩ ውጤት ናቸው ያሏቸውንም በማሳያነት ጠቅሰዋል። ሜሞራንደም ኦፍ አንደርስታንዲንግ ከሶማሌላንድ መንግስት ጋር ስንፈራረም ይሄ ምን ውጤት ነው? የዲፕሎማቲክ እንቅስቃሴ ውጤት ነው። ከሳውዲዎች ጋር፣ ከኤምሬቶች ጋር ንግግር ተደርጓል ጉዳያችን። ከቱርክ ጋር ሁሉ ቀርበዋል ጉዳያችን ወደ ቀይ ባህር መመለሳችን መብታችን እንደሆነ ማንም ሀገርና ኃይል እንደማያቆመው ኢቨን ጎረቤት ሀገራት እንዲያውቁት በሰላማዊ መንገድ ለአፍሪካ ህብረት አስቀምጠናል። ግባችን ምንድን ነው? ትልቁ ግባችን ውሃ ብር ማግኘት ነው። እሱ ላይ ትኩረት ያደረገ ዲፕሎማቲክ እንቅስቃሴ ዲፕሎማቶቻችን አገር ውስጥም ውጭም በየሚስኑ የተመደቡ እየሰሩ ናቸው። ተቀባይነት አግኝቷል፣ እያገኘ ነው። አውሮፓ ህብረት ሀገራት አምነውበታል። አሜሪካ መንግስትም እያመነበት ነው። የአፍሪካ ሀገራትማ ጀርባችን ጎናችን ናቸው። ይህም የምን ውጤት ነው? የዲፕሎማቲክ እንቅስቃሴያችን ስኬት ነው ማለት ነው። የባህር በር የሌላት ሀገር ሉዓላዊነቷ ላይ ሊያስከትለው የሚችለውን አደጋ በመገንዘብ ሁሉም ኢትዮጵያዊ የተጀመረው ሰላማዊ የተጠቃሚነት መብት ዳር ይደርስ ዘንድ የራሱን ጠጠር ሊወረውር ይገባልም ብለዋል። በተከታይነት አጫጭር ጉዳዮችን ወደ እናንተ እናደርሳለን። ቤተልሔም ሰለሞን ታቀርበዋለች። የፈጠራ ውጤቶች የክሎት ባንክ እንደ ሀገር ለተጀመረው የክሎት ልማት መስፈንጠሪያ እንደሆነ የስራና ክሎት ሚኒስትር ሙፈሪያት ካሚል ገለጹ። በሰመር ካምፕና ኢትዮጵያ መርሃ ግብር የተሰሩ የፈጠራ ውጤቶች የክልሎት ባንክ ተከፍቷል። ባንኩን የስራና ክሎት ሚኒስትር ሙፈሪያት ካሚል መርቀው ከፍተውታል። ሚኒስትር ሙፈሪያት ካሚል በዚሁ ጊዜ እንደገለጹት በባንኩ የሚገኙ የፈጠራ ውጤቶች በባለፈው አመት የሰመር ካምፕ ፕሮግራም እንዲሁም በዘንድሮ የክሎት ኢትዮጵያ ተሳታፊዎች የተሰሩና እየተሰሩ ያሉ የቴክኖሎጂ ውጤቶች የሚገኝበት ነው ብለዋል። የክህሎት ባንክ የቴክኖሎጂ ባለቤቶችን የፈጠራ ምርቶችን መጠቀምና ማስመረት ከሚፈልጉ ደንበኞች ጋር የሚያገናኝ መሆኑንም ገልጸዋል። ባንኩ ለጎብኚዎች ክፍት ሲሆን፣ የመንግስትና የግል ዘርፉ የፈጠራ ውጤቶችን በመጎብኘት እንዲመረትላቸው የሚፈልጓቸውን የቴክኖሎጂ ምርቶች ትዕዛዝ መስጠት የሚችሉበት ምቹ ሁኔታ መፈጠሩን መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል። በቱርክ የኢትዮጵያ አምባሳደር ጀነራል አደም መሐመድ በኢትዮጵያ ባሉ ኢንቨስትመንት አማራጮች ዙሪያ ከተርኪ የኩባንያዎች ጋር ተወያይተዋል። አምባሳደሩ ከዘጠኝ ኩባንያዎች ጋር ባደረጉት ውይይት በኢትዮጵያ በኢነርጂ፣ በኮንስትራክሽን፣ በጤና፣ ቱሪዝምና አይሲቲ እንዲሁም ግብርናና ማኒፋክቸሪንግ ዘርፍ ያሉ ኢንቨስትመንት አማራጮችን አስተዋውቀዋል። ኩባንያዎቹ በቅርቡ በግንቦት ወር በኢትዮጵያ በሚካሄደው የኢትዮጵያ ታምርትና ኢንቨስት ኢትዮጵያ የቢዝነስ ፎረሞች ላይ እንዲሳተፉም አምባሳደሩ ጥሪ ማቅረባቸውን የኢምባሲው መረጃ ያመላክታል።

ሁሉን አቀፍ ጾታዊ ጥቃትና ትንኮሳን የያዘ የተጠቃለለ ሕግ እንደሚያስፈልግ በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቀ ሰሞማሞ ገለጹ። ሁሉን አቀፍ ጾታዊ ጥቃትና ትንኮሳ በተለያዩ የአፈጻጸም መንገዶች የሚፈጸም እንደ አካላዊ፣ ስነ ልቦናዊና ማህበራዊ ጉዳቶችን በተጎጂዎች ላይ የሚያስከትል መሆኑን አውስተዋል። ሴቶችና ሕጻናት ላይ የሚፈጸሙ ጥቃቶች፣ የቤት ውስጥ ጥቃት፣ ሴትን መግደል ከንብረት ብዝበዛና የመሬት ግጭቶችን ጨምሮ የአካባቢ ጥቃትን ለመፍታት እርምጃዎችን እንዲወስ ወሰዱ ህጉ በአስቸኳይ መጽደቅ አስፈላጊ መሆኑንም ተናግረዋል። ለዚህም ሁሉም ባለድርሻ አካላት የራሳቸውን ኃላፊነት መወጣት እንደሚገባቸው አሳስበዋል። ለህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቴ በበኩላቸው ከመንገድ ላይ ለከፋ እስከ አካላዊ ጥቃት ከስነ ልቦና ጫና እስከ አካል ጉዳትና ሞት ሊያስከትል የሚችልና በየትኛውም እድሜ፣ ጾታና ሁኔታ ባለ ሰው ላይ ሊደርስ የሚችል ድርጊት በመሆኑ ሁሉም ሰው ይህን ድርጊት መጸየፍ አለበት ሲሉ ተደምጠዋል። መረጃው የኢትዮጵያ ዜና አገልግሎት ነው።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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበትና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን። በመጨረሻም የሁነት ጥቆማን እናጋራችሁም። የኢፌድሪ ቴክኒክ ሙያና ስልጠና ኢንስቲትዩት ሚያዚያ 3 ቀን 2017 ዓ.ም ሶስተኛውን አመታዊ የአፍሪካ ብየዳ ጉባኤና ዓለም አቀፉን ኮንፈረንስ ከሚያዝያ 6 እስከ 8 ቀን 2017 ዓ.ም በአዲስ አበባ ያካሂዳል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የእለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና